በወቅታዊው የምስራቅ ዴሞክራቲክ ሪፐብሊክ ኮንጎ ግጭት ውስጥ የዩጋንዳ ሚና ግልጽ አይደለም። ካምፓላ ከኪንሻሳ ባላት ወታደራዊ ስምምነት የምተዋለል ሲሆን ኤም 23 የተባለውን ታጣቂ በመደገፍ ትወነጀላለች። የዩጋንዳ ጦር ሰራዊት አዛዥ ሙሆዚ ካይኔሩ ጋባ በተደጋጋሚ ቀስቃሽና ያልተገሩ መልዕክቶች በኤክስ ያሰፍራሉ። በቅርቡ የኪሳንጋኒ ሕዝባችን ልንታደገ እየመጣን ነው የፈጣሪ ጦር እየመጣ ነው እንዲሁም በአንድ ሳምንት ውስጥ ኤም 23 ወይም የዩጋንዳ መከላከያ ሰራዊት ኪሳንጋን ይደርሳሉ በዩጋንዳ ጠቅላይ ኢታማዦር ሹም ዩዌሪ ሙሴቬኒ ውሳኔ ብለው ነበር። የዩዌሪ ሙሴቬኒ ልጅ የሆኑት ካይኔሩ ጋባ ከዚህ ቀደም ባሰፈሯቸው መልእክቶች ዲፕሎማሲያዊ ውዝግብ ፈጥረዋል። ከ2021 ጀምሮ የዩጋንዳ ወታደሮች በኪንሻሳ ስምምነት የተባበሩት ዴሞክራሲያዊ ኃይሎች የተባለና ራሱን እስላማዊ መንግስት ብሎ ከሚጠራው ኃይል ጋር ግንኙነት ያለውን ታጣቂ ለመፋለም በምስራቃዊ ኮንጎ በሚገኙት ኢቱሪ እና ሰሜናዊ ኪቡ ዘምተዋል። በ2024 የተባበሩት መንግስታት ባለሙያዎች የዩጋንዳ ስለላ መስሪያ ቤት ለኤም 23 ድጋፍ ማድረጉን አሳውቀዋል። ዴሞክራቲክ ሪፐብሊክ ኮንጎ ለዩጋንዳ ሸቀጦች ዋና ገበያ ስትሆን ዩጋንዳ ለዓለም ገበያ ከምታቀርባቸው ሸቀጦች ቀዳሚ የሆነው የወርቅ ምንጭም ናት። ዩጋንዳ ቀጠናዊ ተጽዕኖዋን ለማጠናከር ስልታዊ ዓላማዎቿን የሚያሳኩ ታክቲካዊ ጨዋታዎች ስትጫወት ትታያለች።